ሰላም የሐረር ግሎባል ኔትወርክ ተከታዮቻችን፣ የዕለቱ መረጃዎች ዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን፣ በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት 40 ሰዎች ተገደሉ። በጋዛ ግጭት የሟቾች ቁጥር 84,000 መድረሱን ሪፖርት አመላክተ። በኬንያ ከፖሊስ ጋር በተከሰተ ግጭት ስምንት ሰዎች ሲገደሉ፣ በመቶዎች የሚቆጠሩ ሰዎች ቆስለዋል። እንዲሁም ኢራን ከፍተኛ የጦር አዛዥ መሞታቸውን ስታረጋግጥ፣ የኢራን ማብላያዎች ክፉኛ ወድመዋል ሲል ደግሞ ሲ አይ ኤ ያሳውቋል። በጥልቀት እንመለከተዋለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ መረጃዎቹ በፍጥነት እንዲደርሱ ያደርጉ። በጋዛ የሟቾች ቁጥር 84,000 መድረሱን ሪፖርት አመላከተ። የአዝ የጋዛ ጤና ሚኒስትር ካወጣው 45650 በ40 በመቶ እንደሚበልጥም ተገልጿል። የጋዛ የሞት ታሰሳ በእስራኤልና በሐማስ ጦርነት የደረሰውን ጉዳትም ይፋ አድርጓል። ጦርነቱ ከተጀመረ ኦክቶበር 7 2023 እስከ ጃንዋሪ 25 ድረስ ብቻ 75000 ፍልስጤማውያን መገደላቸውን አንድ ሪፖርት አመላክቷል። በግፍ ከተገደሉት ውስጥ 56.2 በመቶ እናቶች፣ ሕፃናትና አቅመ ደካሞች እንደሚገኙበት ተገልጿል። ከጦርነቱ በኋላ ከተወለዱ 357 ሕፃናት አራቱ እንደሚሞቱ በሪፖርቱ ተመላክቷል። 8540 የሚሆኑት ከጦርነት ውጪ በተከሰተ ሞት ነው ሕይወታቸው ያለፈው። ምክንያቶቹም ረሃብ፣ ሕመም፣ የጤና አገልግሎት እጥረት እንደሚገኙበትም ተገልጿል። በዚህ ጥናት ከሰባት ዩኒቨርሲቲና ተቋማት የተውጣጡ ዓለም አቀፍ የምሁራን ቡድን ተሳትፎ አድርጓል። ቡድኑ የጋዛ ጤና ሚኒስቴር በየጊዜው የሚያወጣውን ሪፖርት የተጋነነ አለመሆኑን አረጋግጧል። ቡድኑ በጋዛ የሚኖሩ 200 ፍልስጤማውያንን የፊት ለፊት ቃለመጠየቅ አድርጓል ተብሏል። ዳታው ከታኅሳስ 30 2024 እስከ ጥር 5 2025 ባለው ጊዜ ነው የተካሄደው። በኬንያ የፕሬዝዳንት ዊልያም ሮቶ መንግስትን በመቃወም በሺዎች የሚቆጠሩ አደባባይ ወጥተው በተቀሰቀሰ ግጭት በትንሹ ስምንት ሰዎች ሲገደሉ አራት መቶ ደግሞ መቁሰላቸው ተገለጸ። እንደ አውሮፓውያን አቆጣጠር በ2024 በአገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመትን ለማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጅተዋል። አብዛኛዎቹ ሰልፈኞች ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆ ናቸውን ለመግለጽ የዛፍ ዝንጣፍ እያውለበለቡ አደባባይ ወጥቷል። መንግስት ረቡ በተካሄደው የተቃውሞ ሰልፍ ላይ የሞቱትን ሰዎች ቁጥር እስካሁን በይፋም አልተናገረም። ነገር ግን የኬንያ የህክምና ማህበር፣ የኬንያ የህግ ባለሙያዎች ማህበርና የፖሊስ ሪፎርም በጋራ ባወጡት መግለጫ በትንሹ ስምንት ተቃዋሚ ሰልፈኞች መገደላቸውን አስታውቋል። ከተጎዱት አራት መቶ ሰዎች መካከልም 83ቱ ልዩ ህክምና የሚያስፈልጋቸው ሲሆን ስምንቱ ደግሞ በጥይት ቆስሏል። ጉዳት ከደረሰባቸው መካከልም ሶስቱ የፖሊስ አባላት መሆናቸውን መግለጫው አክሎ ገልጿል። የሰብአዊ መብት ተሟጋች ድርጅቱ አምነስቲ የሟቾቹን ቁጥር 16 አድርሶታል። ሩቶ ተቃዋሚዎች ወደ ፕሬዝዳንቱ መኖሪያ እየተጠጉ ሲመጡ ሰላምና መረጋጋት እንዳይደፈርስ አሳስበዋል። ፖሊስ ተቃዋሚ ሰልፈኞች ወደ ፕሬዝዳንቱ መኖሪያ እንዳይጠጉም ተከልክሏል። ፕሬዝዳንቱ የተቃዋሚ ሰልፈኞች የኬንያን ሰላም ማደፍረስ የለባቸውም። ነገሮች ሲበላሹ የምንሄድበት ሌላ አገር የለም። የሀገራችንን ሰላም መጠበቅ የእኛ ኃላፊነት ነው ብሏል። በሱዳኑ ሆስፒታል በተፈጸመው አሰቃቂ ጥቃት በአብዛኛዎቹ ህጻናትና የጤና ባለሙያዎች የሆኑ አርባ ሰዎች መገደላቸውን የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አዳኖም ገለጹ። በጤናው ዘርፍ ላይ የሚደርሰው ጥቃት መቆም አለበት፣ ይህ ሊሰመርበት የሚገባ ነው ሲሉ ዶክተር ቴድሮስ በኤክስ ገጻቸው ላይ አስፍረዋል። ኮርዶፋን በተሰኘው ግዛት ምዕራባዊ ክፍል የሚገኘው አልሙጃደድ ሆስፒታል ጥቃቱ የተፈጸመው ሆስፒታሉ ሦስተኛ ዓመቱን በያያዘው የሱዳን የእርስ በርስ ጦርነት ተፋላሚ የሆኑት ጦሩና ፈጥኖ ደራሽ ኃይሉ ከሚፋለሙባቸው ግንባሮች መካከል በቅርበት ይገኛል። የፈጥኖ ደራሽ ኃይሉ እንዲሁም ሁለት የሱዳን የሲቪል ድርጅቶች ጦሩን በሆስፒታል ላይ ጥቃት በመፈጸም ከሰውታል። ጦሩ እስካሁን በቀረበበት ውንጀላ ላይ የሰጠው አስተያየትም የለም። በጦርነቱ በዳርፉር የደረሰውን የዘር ማጥፋት ጨምሮ በአገሪቱ በሺዎች የሚቆጠሩ ንጹሓኖች ተገድለዋል። እንዲሁም በሚሊዮኖች የሚቆጠሩ ዜጎችን አፈናቅለዋል። ሁለቱም ወገኖች በህክምና ተቋማትና ሰራተኞች ላይ የጦር ወንጀል በመፈጸም መከሰሳቸውን ቢቢሲ ዘግቧል። በሙግዳላድ የሚገኘው አልሙጃዲ ሆስፒታል በአካባቢው አገልግሎት የሚሰጥ ብቸኛ የጤና ተቋምም ነበር ሲል የሱዳን ዶክተሮች ኔትወርክ አስታውቋል። በጥቃቱ ከተገደሉት ከአርባ በላይ ሰዎች ውስጥ ስድስቱ ሕጻናት እንዲሁም አምስቱ የጤና ባለሙያዎች መሆናቸውን በሱዳን የሚገኘው የዓለም የጤና ድርጅት ጽሕፈት ቤት ገልጿል። በርካታ ሰዎች መጎዳታቸውን ጽሕፈት ቤቱም አክሏል። በሆስፒታል ሆስፒታሉ ወሳኝ የሚባሉ የኩላሊት እጥበትን ጨምሮ ሌሎች አገልግሎቶችን ይሰጥ እንደነበረም በሁለቱ ተፋላሚ ወገኖች የሚፈጸሙ ጥሰቶችን የሚያወግዘው የአደጋ ጊዜ የህግ ባለሙያዎች ቡድን ገልጿል። የሱዳን ዶክተሮች ኔትወርክና የአደጋ ጊዜ የህግ ባለሙያዎች ቡድን ሆስፒታሉ ላይ ለተፈጸመው ጥቃት ተጠያቂው የሱዳን ጦር መሆኑን ገልጿል። ኔትወርኩ ለጥቃቱ ምክንያት ጦሩ በአልሙጃል ሆስፒታል የሰፈሩ የፈጥኖ ደራሽ ኃይሎች ተዋጊዎቹን ለመግደል በሚል እንደሆነ ገልጿል። ፈጥኖ ፈጥኖ ደራሽ ኃይሉም ላይ ተዋጊዎችን አስፍሯል ስለመባሉ የተሰጠው ምላሽ የለም። የሱዳን ጦርም የዶክተሮች ኔትወርክ ባቀረበው ክስ ላይ ያለው ነገርም እስካሁን የለም። ኢራን የኢስላማዊ አብዮታዊ ጥበቃ ጓድ የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት አዛዥ አሊ ሻርሚኒን መሞታቸውን አስታወቀች። የኢራን መንግስት ሚዲያ በዘገባው ላይ የዋናው መስሪያ ቤቱ የሰጠውን መግለጫ ጠቅሷል። ባርሚኒ ባለፈው ሳምንት እስራኤል ባደረገችው ድብደባ በደረሰባቸው ጉዳት ምክንያት ህይወታቸው ማለፉን ተገልጿል። ባርሚኒ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረውን የአብዮታዊ ዘብ ካታም አልአንቢያ የተሰኘ ማዕከላዊ ዋና መስሪያ ቤት ኃላፊ ሆነው በተሾሙበት በጥቂት ቀናት ውስጥ ነው በእስራኤል የአየር ጥቃት ህይወታቸው ያለፈው። የእስራኤል መከላከያ ሰራዊት ሰኔ 17 ባወጣው መግለጫ ባድሚኒ የተገኘ ትክክለኛ መረጃን ተከትሎ መገደላቸውን አስታውቆ ነበር። ይህ በእንዲህ እንዳለ የአሜሪካው የስለላና ደህንነት ተቋም ሲ አይ ኤ ዳይሬክተር የኢራን ኒኩለር መርሃ ግብርን እጅጉን ወድሟላሉ። የተቋሙ ዳይሬክተር ጆን ራት ክሊፍ የኢራን የኒኩለር መርሃ ግብር በአሜሪካ ጥቃት ክፉኛ መጎዳቱን የሚያረጋግጥ ታማኝ መረጃ ያለኝ በሚል ሀሳባቸውን አጋርተዋል። አሜሪካ በፎርዶና ናታንስ እንዲሁም በኢስፋን ላይ የገረባ ጉዳት አላደረሰችም፣ የሚል አፈተልኮ የወጣ ሰነድ ከጠቆሙ በኋላ ነው። እንዲህ አይነቱ ሀሳብ ከሲአይኤ በኩል የወጣው በታማኝ የደህንነት ምንጮች ላይ መሰረት ያደረገው መረጃው ስለመሆኑ ያስታወሱት ዳይሬክተሩ የኢራን የኒውክሌር ጣቢያዎች ወድመዋል ብሏል። በእርግጥ ኢራን ጥቂት ወራት ወደ ኋላ ሊወስድባት ቢችል እንጂ የተፈጸመው ጥቃት ከባድ አይደለም ተብሏል። አፈትልኮ በወጣው ሰነድ ላይ የማስተባበያ ዘመቻ በሚመስል የትራምፕ አስተዳደር ክፍተቱን ለመሙላት እየሰራ ነው በሚ የሚልም ይተቻል። የእስራኤል ልዩ ኃይል ኮማንዶ በኢራንና በእስራኤል ጦርነት ሰዓት ኢራን ውስጥ እንደነበር ተገልጿል። የእስራኤል ጦር ኃላፊ ኢያል ዛሚር የሀገራቸው ኮማንዶዎች በኢራን ምድር ተልእኮ ላይ እንደነበሩ አረጋግጠዋል። እስራኤል የኢራን አየር ክልል ስትቆጣጠር የምድር ኃይሉ ኮማንዶ እገዛም ነበረበት ሲሉ ዛሚር አስታውሰዋል። በጠላት ግዛት ውስጥ በሚስጥር ዘመቻውን ሲያደርጉ ነበረም ባዮች ናቸው። ይህም ለምንወስደው እርምጃ የዘመቻ ነጻነት እንዲኖረው አድርጓል በሚል አስታውቋል። ዛሚር ዛሚር ከእስራኤል ባለስልጣናት ይህን አይነት አስተያየት ሲሰጡም የመጀመሪያው ሆኗል። በዶናልድ ትራምፕ አሸማጋይነት የደረሰው ስምምነት ለጊዜው ሁለቱ ኃይሎች ከመታኮስ እንዲቆጠቡ አድርጓል። እስራኤል አየር ክልሏን ሙሉ ለሙሉ ተቆጣጠር ያለው ብትልም ቴሄራን ራሴን አስከብር ያለው በማለት ላይ ትገኛለች። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኛን ለማጥፋት በፈለገችው የክፋት ዘንግ ላይ ትልቅ ስኬትና ታላቅ ድል አድርጋለች ሲሉ በቅርቡ ከኢራን ጋር የገጠሙትን ግጭት አስመልክቶ በመግለጫቸው ላይ ተናግረዋል ሲል አልጀዚራ ዘግቧል። ኔታንያሁ ትናንት ማመሻውን በሰጡት መግለጫም እስራኤል ከጦርነቱ በኋላ ያለውን የመልሶ ግንባታ ምዕራፍ መጀመሯን አረጋግጠዋል ብለዋል። የእስራኤል ጦር የበላይነቱን በማሳየቱ የሕልውና ስጋቶችን አስወግዷል ሲሉም ገልጸዋል። ኔታንያሁ አክለውም ሊያጠፉን ከሚፈልጉ ኃይሎች ጋር ጦርነት ገጥመን ከዛም የበለጠ ተጠናክረን ተባብረን ተወጥተናል ብለዋል። በሚቀጥለው ምዕራፍ እስራኤል ከመልሶ ግንባታ ጋር የተያያዙ ተግዳሮቶች ከፊቷ በማስወገድ ሀገራችንን መገንባት አለብን ሲሉም ለህዝባቸው መልእክታቸውን አስተላልፈዋል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከጠቅላላ ሀገራት ውስጥ ምርት ሁለት በመቶ የነበረውን የመከላከያ ወጪ በ2035 ወደ 5 በመቶ ለማሳደግ መስማማታቸው ተገለጸ። አባል ሀገራቱ ስምምነቱን የፈጸሙት በኔዘርላንድ ሄግ በተካሄደው የኔቶ ጉባኤ ላይ ነበር። በጉባኤው የ32ቱ አባል ሀገራት መሪዎች በ2035 ከጠቅላላ የሀገር ውስጥ ምርታቸውን 5 በመቶ የሚሆነውን ለመከላከያና ለደህንነት ለማዋል ቃል መግባታቸው ተነግሯል። ማርክሩት የኔቶ ዋና ጸሐፊ ከሆኑ በኋላ የኔቶ አባል ሀገራት የመከላከያ ወጪን አምስት በመቶ እንዲሆን ለዘጠኝ ወራት ሲሰሩ መቆይታቸውን ቢቢሲ ዘግቧል። በጉባኤው ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔው ለአሜሪካ ለአውሮፓና ለምዕራቡ ስልጣኔ ትልቅ እድል ነው ብለዋል። የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው የአውሮፓ ሀገራት ለመከላከያ በጀት የበለጠ ኃላፊነት የሚወስዱበት ጊዜ አሁን ነው ብለዋል። ድርጅቱ የሚያቀርበው የሰላም ጥሪ እንደተጠበቀ ሆኖ ለዩክሬን የሚደረገውን ድጋፍ አጠናክሮ እንደሚቀጥልም ዋና ጸሐፊው ጠቅሰዋል። የዕለታዊ መረጃዎች እስካሁኑን ይመስሉ ነበረ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ መረጃዎቹን በፍጥነት ዲርሱ ያደርጉ።